ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ። ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርእስተ ዜናችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ያሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ታውቋል። አገዛዙ የከፈተውን ዘመቻ ማዕበል ተከትሎ ለአራተኛ ቀን በጎጃም በርካታ አካባቢዎች የሸፈነ ውጊያ ሲቀጥል፣ በሰሜን ወሎ ወልዲያ ዙሪያ በተደረገ ውጊያ ከፍተኛ ጉዳት መመዝገቡ ታውቋል። በሌላ በኩል በአማራ ክልል በፋኖ ያሎች የተላለፈው የመንገድ መዝጋት መመሪያ አለ በሚል የሚናፈሰው መረጃ ሀሰተኛ ነው ሲሉም የፋኖ አመራሮች ለኢትዮ ኒውስ አረጋግጠዋል። ቀዳሚ ዝርዝር ዜናችን ነው። የትግራይ ክልል ፕሬዝዳንት ሬተራል ጀራል ታደሰ ወረደ የክልሉን አመራሮች ደሞዝ አግደዋል ተባለም። ፕሬዝዳንቱ ካለ ፈቃድ ከትግራይ ውጭ ናቸው ያሏቸውን አመራሮች ደሞዝ ነው ያገዱት ተብሏል። አቶ ጌታቸው ረዳን ተከትለው በርካታ የክልሉ አመራሮች ወደ አዲስ አበባ መትመማቸው ይታወቃል። ይህንንም በዝርዝር እናያለን። በኢትዮጵያ በኮንትሮባንድ የሚወጣው የወርቅ መጠን ከፍተኛ ነው ተባለ። ይህንንም ህንድ ወደ አገሯ ከኢትዮጵያ ወርቅ ለመውሰድ አልማ ባስጠናችው ጥናት አረጋግጣ ይፋ አድርጋለች። የአብይ አህመድ መንግስት የወርቅ ሀብትን በህጋዊ መንገድ እያስተዳደርኩ ቢልም በህንድ መንግስት እኩል የተጠናው ጥናት ግልክ አይደለም ብሏል። በዚህም ላይ ተጨማሪ ይዘናል። አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሀሳብ መተው እንዳለባት ተናገሩ። አንድ የአገርቱ ሚኒስቴር ነው። አሜሪካ ከኢራን ጋር የሚደረገውን ዲፕሎማሲያዊ እንዲቀጥል የምትፈልግ ከሆነም በቴራን ላይ ተጨማሪ ጥቃቶች የመፈጸም ሀሳብ መተው አለባት ያሉት የኢራን የውጭ ጉዳይ ምስር ናቸው። ተጨማሪ ይዘንብታል። ትራምፕ የተኩስ አቁም እንዲደረስ ጥረት እያደረጉ ባሉበት ወቅት እስራኤል ነዋሪዎችን ከሰሜን ጋዛ እንዲለቁ አዛለችም። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያረኩ ነው ባሉበት ወቅት መሰማቱ ጉዳይ አነጋጋሪ ሆኗል። በዝርዝር የምንመለከተው ነው። ተመልካቾቻችን አብራችሁን ስትቆዩ፣ እነዚህና ሌሎች ይሰማላችው። ስናይ ቆይታ ያሁላችው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ታውቋል። አገዛዙ የከፈተው ዘመቻ ማዕበል ተከትሎ ለአራተኛ ቀን በጎጃም በርካታ አካባቢዎች የሸፈነው ውጊያ ሲቀጥል በሰሜን ወሎ ወልዲያ ዙሪያ በተደረገ ውጊያም ከፍተኛ ጉዳት መመዝገቡ ታውቋል። እስከ ሰኔ 30 2017 ዓ.ም ተመረተ መሰረታዊ ለውጥ አመጣለሁ በሚል በአገዛዙ የተከፈተው ዘመቻ ማዕበል የማጥቃት ወታደራዊ እርምጃ ዛሬ አራተኛ ቀኑን ይዟል። አገዛዙ በዚህ ዘመቻ የፋኖ አመራሮችን፣ የሎጂስቲክስ ምንጮችና የፋኖ ማሰልጠኛዎችን ኢላማ ያደረገ ጥቃት ነው የከፍቷል የተባለው። የአገዛዙን ጥቃት ተከትሎ ከፍተኛ መከላከል እንዳደረጉ የገለጹት የፋኖ ኃይሎች ወኩላቸው በአጭር ጊዜ መልሶ ማጥቃት በመክፈት ከተሞችን መቆጣጠርና የአገዛዙን ኃይል ማዛባችን ብለዋል። ዝመቻው አራተኛ ቀን ዛሬም በጎጃም በርካታ አካባቢዎች የሸፈነ ከባድ ውጊያ መቀጠሉን የኢትዮኒስ የመረጃ ምንጮች ተናግረዋል። በተለይም የአገዛዙ ጦር ዘልቆ ለመግባት በሞከረባቸው የጎጃም ተራራማና ደጋማ አካባቢዎች ፋኖ የገባውን የአገዛዙን ጦር በመቁረጥና ከበባ ውስጥ በማስገባት ከፍተኛ ወታደራዊ ድል አስመዝግቧል ሲሉ ነም የፋኖ የመረጃ ምንጮች ተናገሩትም። ዛሬ ሰኔ 23 2017 ዓ.ም በጎጃም ቋሪት ወረዳ ገነት አቦ አካባቢ ደባይ ጥላት ግን ቆይ በአዊ ዞንጃዊ በደጋ ዳሞት ወረዳ ልጅ ንጉስና ጫት ዋርካ አካባቢ በመካናይዝድ የታገዘ ውጊያ መቀጠሉን ለማወቅ ተችሏል። በተለይም በደጋ ዳሞትና ቋሪት አካባቢ አገዛዝ ጦር በፋኖ ኃይሎች የተከፈተበትን መልሶ ማጥቃት ተከትሎ በቤተ ክርስቲያን ቅጥር ግቢ እስከ መሸሸግ ደርሷል ሲሉ የመረጃ ምንጮቻችን የነገሩን ሲሆን ጦሩ የፋኖ መልሶ ማጥቃት ለማስታገስ በሚል ከባድ መሳሪያዎችን አሻግሮ መተኮስ ንጹሐና ንብረታቸው ላይ ጉዳት እያረሰ ይገኛልም ብለዋል። በተመሳሳይ ለተከታታይ ቀናት ከባድ ውጊያ እየተደረገ የሚገኝበት የሰሜን ወሎ ዞን ላስታ ግዳንና ቆቦ አካባቢ ዛሬም የከባድ መሳሪያዎች ተኩስ ቀጥሎባቸዋል ተብሏል። በቆቦ ሮቢት፣ ሆርማት፣ አራዱም ላሊበላ ዙሪያ ተኩለሽና ሌሎች አካባቢዎች ለተከታታይ ቀናት የነበረው ውጊያ ጋቢ ያለ ቢሆንም በቆቦ ዞብል አካባቢ ደግሞ ዛሬ ሌሊቱን ጨምሮ በከባድ መሳሪያዎች የታገዘ ውጊያ ቀጥሏል ሲሉ የአካባቢው መረጃ ምንጮች ተናግረዋል። በዞን ዋና ከተማ ወልዲ አቅራቢያ በሚገኙት ከጥቁር ውሃ እስከ አፍሪካር ድረስ ባሉ አካባቢዎች በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ነው የተባለው። በተጨማሪም ቃሊማ አካባቢ የሚገኘው የአገዛዝ ጦር ላይ ጥቃት የከፈቱት የፋኖ ኃይሎች ከ20 በላይ የአገዛዝ ወታደሮች እንገድልናል ሲሉ አስታውቀዋል። የፋኖ ኃይሎች አገዛዙ በቀጠና የከፍተውን ዘመቻ ማዕበል እቅዱን በማክሸፍ ወደ መልሶ ማጥቃት መሸጋገራቸውን ከፍተኛ ድል ማድረጋቸውንም አክሎ አስታውቀዋል። በተመሳሳይ ባለፉት ተከታታይ ቀናት ውጊያ ሲደረግባቸው የቆዩ የደቡብ ጎንደር ዞን ደራና እንዳቤት ወረዳዎች ዛሬም ውጊያ መቀጠሉና የፋኑ የመረጃ ምንጮች ተናገሩትም በትላንትና ሁለት በደራ ባሳሚ አካባቢ የቡድን መሳሪያዎችና ተሽከርካሪዎች ከአገዛዝ ጦር ማረካቸው የተናገሩት የፋኑ የመረጃ ምንጮች ዛሬም ሁለት የፋኑ ክፍለ ጦሮች እና አንድ ብርጌድ የሚሳተፉበት ውጊያ መቀጠሉን ተናግረዋል። በሌላ በኩል በአማራ ክልል በፋኖ የተላለፈ የመንገድ መዝጋት መመሪያ አለ በሚል የሚናፈሰው መረጃ ሐሰተኛ ነው ሲሉ የፋኖ አመራሮች ለኢትዮ ኒውስ አረጋግጠዋል። የሐሰተኛ መረጃው ምንጭ ከየት እንደሆነ ባይታወቅም መንገድ እንዲዘጋ መመሪያ አስተላልፋችኋል ወይ በሚል ለሚቀርብላቸው ጥያቄ ግልጽ ማድረግ እንፈልጋለን፣ መንገድ ዝጉ ያለ የለም፣ መንገድ አይዘጋም ሲሉ ያስታወቁትም በመሆኑም የሚናፈሰው መረጃ ሐሰተኛ መሆኑ ታውቆ በየትኛውም የክልሉ አካባቢ ህብረተሰቡ የተለመደውን እንቅስቃሴ እንዲያርግ ጥሪ አሳስበዋል። አሽከርካሪዎችም ሰሞኑን ከፍተኛ ቁጥር ያለው የአገዛዝ ጦር የገባባቸው በርካታ የክልሉ አካባቢዎች አውደ ውጊያዎች እየተካሄዱ ከመሆኑ ጋር ተያይዞም ተገቢውን መረጃ ማሰባሰብ፣ ድንነታቸውን ጠብቀው መንቀሳቀስ እንዳለባቸው ነው የፋኖ አመራሮች ጨምሮ ያሳሰቡት። ትግራይ ክልል ጊዜያዊ ፕሬዚዳንት ሌተራል ጀነራል ታደሰ ወረደ የክልሉን አመራሮች ደሞዝ አግደው አልተባለም። ፕሬዚዳንቱ ካለፍቃድ ከትግራይ ውጭ ናቸው ያሏቸውን አመራሮች ደሞዝ ነው ያገዱት ተብሏል። አቶ ጌታቸው ረዳን ተከትሎ በርካታ የክልሉ አመራሮች ወደ አዲስ አበባ የተመሙ መሆኑ ይታወቃል ያለ ፍቃድ ታዲያ ከትግራይ ውጭ ያሉ የቀድሞው የክልሉ አመራሮች ደሞዝ ይታገድ የሚል ደብዳቤም በሌተናል ጀነራል ታደሰ ወረደ ተጽፏል ነው የተባለው የትግራይ ክልል ጊዜያዊ ፕሬዚዳንት ያለ ፍቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማጥቅም ክፍያ እንዲታገድ ትእዛዝ ማስተላለፋቸውን ደብዳቤ ይፋ አድርጓል የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተራል ጄኔራል ታደሰ ወረደ ሰኔ 19 ቀን 2017 ዓ ም በጻፉት ደብዳቤ በተለያዩ ምክንያቶች ያለ ፈቃድ ከትግራይ ውጭ የሚገኙ የቀድሞው የክልል ባለስልጣናትና የደሞዝ ጥቅማ ጥቅም ክፍያ እንዲቆም ትእዛዝ ሰጥተዋል። ክፍያው የታገደው ከሰኔ 1 ቀን 2017 ዓ ም ጀምሮ እንደሆነ በደብዳቤው ላይ ተገልጿል። በክልሉ የተፈጠሩ የፖለቲካ ልዩነት ተከትሎ በርካታ የክልሉ የስራ ኃላፊዎች አቶ ጌታቸው ረዳን ተከትለው ከመቀለ በመውጣት በአዲስ አበባ ከተማው ይገኛሉ። አመራሮች የፖለቲካ ልዩነታቸውን መንሻ አድርገው ከዋት ጋር የተፈጠረውን ጫና በመቃወም የተለያዩ እንቅስቃሴዎችን እያደረጉ ሲሆን በርካታዎችም የፖለቲካ ፓርቲዎች እየመሰረቱ ይገኛሉ። ሌተናል ጀነራል ታደሰ ወረደ ደግሞ ደሞዝ ማገጃ ደብዳቤውን የጻፉባቸው በዝርዝር ባያሳውቁም፣ እያንዳንዱ ተቋም ካለፈቃድ ከትግራይ ወጥተዋል ያላቸውን ባለስልጣናት ደሞዝ እንዲያቋረጥ ሪፖርት እንዲያቀርብ ታዟል። አመራሮቹን ይዘው የነበረውን ስልጣንና በቦታቸው ለሌላ አመራር የመመደብ ኃላፊነትና የመስጠትን ሂደት በተመለከተ ግን እስካሁን ድረስ የታወቀ ነገር የለም። በክሉ በርካታ አመራሮች በጊዜ አስተራሩ ስር አመራርነታቸው ቦታቸውን ጥለው ወደ አዲስ አበባ የመጡ ሲሆን እስካሁን ድረስ ባለው ሂደት ሌተናል ጀነራል ታደሰ ወረደም ሆነም ራሳቸው ለቀው መውጣታቸውን አላሳወቁም። ታዲያ በጊዜ አስተራሩ ውስጥ በርካታ የስልጣን ቦታዎች ክፍት ናቸው የተባለ ቢሆንም አንዳንዶች ቦታዎች ግን በማይተካ ሁኔታ ሌሎች የዋታ አመራሮች እየተመደቡባቸው ይገኛሉ ተብሏል። በኢትዮጵያ በኮንትሮባንድ የሚወጣ የወርቅ መጠን ከፍተኛ ነው ተባለ። ይህንንም ህንድ ወደ አገሯ ከኢትዮጵያ ወርቅ ለመውሰድ አልማ ባስጠናችው ጥናት አረጋግጫለሁ ብላለች። የአብይ አህመድ መንግስት የወርቅ ሀብትን በሕጋዊ መንገድ እያስተዳደርኩ ነው ቢልም የሀገሪቱ የወርቅ ሀብት ግን በብዛት በህገ ወጥ መንገድ ከሀገር እንደሚወጣ ነው ህንድ አረጋግጡ ካለችው። የኢትዮጵያ ሁለት ሶስተኛ የወርቅ ምርት በኮንትሮባንድ እንደሚሸጥ የህንድ መንግስት በኢትዮጵያ አዲስ አበባ በሚገኘው ኤምባሲ በኩል ባስጠናው አንድ ጥናት ማረጋገጡን ይፋ አድርጓል። ጥናቱ በርካታ ወርቅ በውጭ ጎብኚዎች ወይም ደግሞ በተጓዦች አማካኝነት ወደ ውጭ በሕገ ወጥ መንገድ እንደሚወጣ መላክቷል። የህጋዊ የወርቅ ንግድ የላኪነት ፍቃድ ለማውጣትም ሆነ ወርቅ ለውጭ ገበያ ለማቅረብ ውስብስብ ሂደቶች ያሉበት ነው፣ በደካማ ተቋማዊ አሰራርና በትራንስፖርት ማነቆች የተተበተበ መሆኑን ዋና ዋና ማነቆች ናቸው ሲል ጥናቱ ጨምሮ ጠቁሟል። ኤምባሲው ታዲያ ከኢትዮጵያ ወርቅ በብዛት ወደ ህንድ ለመላክ ያስጠናው ጥናት ለማዕድ ሚኒስቴር ባለሥልጣናት ማቅርቧል ተብሏል። ሪፖርተር ጋዜጣ የኤምባሲውን ጥናት ጠቅሶ እንደዘገበው ከሆነም በኢትዮጵያ በህገወጥ መንገድ የወርቅ ምርት በሁሉም የህጋዊ ተቋማት ትብብር ጭምር ወደ ሌላ ሀገር ይወጣል ተብሎ ተጠንቷል። በዚህም ታዲያ ኢትዮጵያ በህጋዊ መንገድ ሸጣ ማግኘት ያለባትን ሀብት ያጣች ሲሆን፣ የብልጽግናው መንግስት የመሪ የሆኑት አብይ አህመድ ከመጡ በኋላ ግን የወርቅ ሽያጭ ጨምረዋል ቢሉም ህገወጥ ንግዱ ግን በከፍተኛ ርዣ ነው ተብሏል። በዚህም ሁለት ሶስተኛው የኢትዮጵያ ወርቅ ሀብት የሚወጣው በህገወጥ መንገድ ነው ተብሏል። አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሐሳብ መተው እንዳለባት ተነገራት። አሜሪካ ከኢራን ጋር የሚደረገውን ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴራን ላይ ተጨማሪ ጥቃቶችን የመፈጸም ሐሳብ መተው እንዳለባት የኢራን የውጭ ጉዳይ ሚኒስትር ናቸው ለቢሲ የተናገሩት። ምክትል ሚኒስትሩ ማጅዲክ ታንክ ራቫንች የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈለግ በአደራዳሪዎች በኩል ለኢራን መግለጹን አስታውቋል። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱት ንግግር በሚካሄድበት ወቅት የሚፈጸሙ ተጨማሪ ጥቃቶች በተመለከተ አቋማቸውን ግልጽ አላደርጉም ብለዋል። ሰኔ 6 2017 ዓ ም የተጀመረው የእስራኤልን ወታደራዊ ዘመቻ ከሁለት ቀናት በኋላ በሙስካት ሊካሄድ የታቀደውን ስድስተኛ ዙር በዋናነት ቀጥተኛ ያልሆኑ ንግግሮች እንዳካሄዱ አድርጓል። አሜሪካ በሶስት የኢራን የኒውክሌር ጣቢያዎች ላይ የቦምብ ጥቃት በመፈጸም በእስራኤልና በኢራን ጦርነት ውስጥ በቀጥታ አሳትፋለችም። ኢራን ለሰላማዊ ዓላማዎች ነው የማውለው በማለት የምትገልጸውን ኢራን የሚባበል ፀግቅዷን በተመለከተ በአቋሟ እንደምትጽና የሚናገሩት ታክት ራቫንቺ ቴህራን በድብቄ በድብቅ የኒውክሌር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚል ክሶችን ውድቅ አድርገዋል። ኢራን ለምታካሄደው ምርምር መርሃ ግብርም የኒውክሊየር ቁሳቁስ እንዳታገኝ ትከለከላለች። ስለዚህ በራሳችን አቅም ላይ መተማመን ነበረብን ይላሉ። ደረጃው ውይይት ሊደረግበት ይችላል፣ አቅምም ውይይት ሊደረግበት ይችላል። ነገር ግን ማበልጸግ የለባችሁም፣ የማበልጸግ ደረጃችሁ ዜሮ መሆን አለበት፣ በዚህም ካልተስማማችሁ እናፈነዳችኋለን ብሎ መናገር ይህ የጫካ ህግ ነው፣ ሲሆን የውጭ ጉዳይ ምክትል ሚኒስትሩ የተናገሩትም። እስራኤል ታዲያ ሰኔ ስድስት ላይ ጥቃቷን የጀመረችው የኢራን የኒውክሌርና ወታደራዊ ጣቢያዎች ኢላማ በማድረግ እንዲሁም የሀገሪቱን ወታደራዊ አዛዦችና ሳይንቲስቶች በመግደል ሲሆን ለዚህ ድርጊቷ ያቀረበችው ምክንያት ቴህራን የኒውክሌር መሳሪያ ለመገንባት ተቃርባለች በሚል ነበረ። ታዲያ ድርድሩ ዳግም የሚጀመር ከሆነ አሁንም ድጋሚ ጥቃቶች እንዳይፈጸሙ አሜሪካ ቃል መግባት አለባት ስትል ኢራን አሳስባለች። ፕሬዚዳንት ትራምፕ የተኩስ አቁም እንዲደረግ ጥረት እያደርጉ ባሉበት ወቅት እስራኤል ነዋሪዎችን ከሰሜን ጋዛ እንዲለቁ አዘዘች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምነት እንዲደረግ ግፊት እያደርጉ ባሉበት ወቅት እስራኤል ፍልስጤማውያን ከሰሜናዊ ጋዛ ክፍል ለቀው እንዲወጡ ትእዛዝ አስተላልፋለችም። የእስራኤል መከላከያ ኃይል ወደ ደቡባዊ ጥቃቱን እያጠናከረ እያሰፋ በመሆኑ በጋዛ ከተማና ና በጃባሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡባዊ አልማዋሲ የባህር ዳርቻ አካባቢ እንዲሄዱ ተነግሯቸዋል ተብሏል። እሁድ ዕለት ከቀጥር በፊት በነበሩ 24 ሰዓታት ውስጥ የእስራኤል በፈጸመችው ጥቃት ቢያንስ 86 ሰዎች ሞታቸውን በሐማስ የሚመራው የጤና ሚኒስቴር ማስተዋወቁ መዘገባችን ይታወሳል። በአልዋሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራው አካባቢ በተፈጸመ ጥቃት ከተገደሉት መካከል ሦስት ህጻናት መሆናቸውን ወላጆቻቸው ተናግረዋል። ትራምፕ በጋዛ ስምነት እንዲደረስ እና ታጋቾች እንዲለቀቁ ጥረት እያደረጉ መሆኑን ተናግረዋል። ቅዳሜ ዕለት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያምን ኔታናው ከሐማስ ጋር አሁን ለመደራደር በሂደት ላይ መሆናቸውም በትሩዝ ሶሻል ገጻቸው ላይ ጽፈው ነበረ። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ቃል አቀባይ አቪሻይ አድራይ ሁለት እንደተናገሩት የእስራኤል ጦር በሰሜናዊ ጋዛ አሸባሪዎችና የሽብር መሰረተ ልማቶችን ለማጥፋት እየተንቀሳቀሰ ነው ብለዋል። የህክምና ባለሙያዎችና ነዋሪዎች ለሮይተርስ እንደተናገሩት ደግሞ ወደ ማለዳ በጋዛ የሚፈጸሙት የቦምብ ድብደባዎች በመጨመራቸው በርካታ ቤቶች ወድመዋል። በጋዛ ሐማስ የሚመራው የሲቪል መከላከያ ኤጀንሲ ለመገናኛ ብዙኃን እንደገለጸው እሑድ ዕለት ብቻ በትንሹ 23 ሰዎች ተገድለዋል። በደቡባዊ ጋዛ ካን ዩኒስ አካባቢ በሚገኘው አልማውሲ የተፈናቀሉ ሰዎች በሚኖሩበት ድንኳን ላይ የእስራኤል ጦር በፈጸመው የአየር ድብደባ አምስት ሰዎች ሞታቸውን የሕክምና ባለሙያዎቹን ገልጸዋል። ሶስት ሕጻናትን ጨምሮ አምስት የማዕረፍ ቤተሰብ አባላትም ተገድለዋል የተባለው እናታቸው ኢማን አቡ ማዕሩፍ መሬት ላይ ተኝተን ሳለን ነው ቦምብ የወረደብን ሲሉ ተናግራለችው ማለት ቢቢሲ ዘግቧል። ታዲያ ጥቃቱ በቀጠለበት በአሁኑ ሰዓት ድርድሩን ለማሳካት ጥረት የሚደረግበት ሂደትም ሊደናቀፍ ይችላል ተብሏል። የኳታር አሸማጋዮች አሜሪካ የምታሳድረውን ጫና ውጤት ያስገኛል የሚል ተስፋ እንዳላቸውም ቢቢሲ ዘግቧል። እስራኤል በመጋቢት ወር በጋዛ ላይ አዲስ ጥቃት ስትሰነዝር ለሁለት ወራት የቆየ ተኩስ አቁም ፈርሷል። በጥር 19 የጀመረው የተኩስ አቁም ስምነት ታዲያም ሶስት እርከኖች እንዲይዝ ሆኖ የተዘጋጀ ቢሆንም የመጀመሪያ ደረጃ ግን ማለፍ ሳይችል ቀርቷል።